ከዜና ኢትዮጵያ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን በተለያየ ጊዜ ጠቅላይ ሚኒስትር አብይ አህመድ ከተለያዩ የማህበረሰብ ክፍሎች ጋር ከሚያደርጓቸው ውይይቶች መካከል በትናንትና ሁለት ሰኔ 2017 ዓ ም ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር የንግዱን ዘርፍ በሚመለከቱ ጉዳዮች ላይ ተወያይተዋል። በፌዴራል ደረጃ ይህ ውይይት ከመደረጉ በፊት በዞን በክልልና በከተሞች ደረጃ የተካሄዱ ውይይቶች የቀጠለው ክፍል ሲሆን የሚመለከታቸው የስራ ዎችን በተገኙበት ተወያዮች ለመንግስት የዘርፍ እቅዶች ግብዓት እንዲሰጡበት ተደርጓል። ይህንኑ ውይይት ዛሬ ምሽት ከሶስት ሰዓት ጀምሮ እንድትከታተሉ በአክብሮት እንጋብዛለን። ተመልካቾቻችን ወደ አጫጭር ዘገባዎች እናልፋለን። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስትሩ አህመድ ሽዴ ለህዝብ ተወካዮች ምክር ቤት አቅርበው ውይይት እየተካሄደበትም ይገኛል። የ2018 ረቂቅ በጀት 1.2 ትሪሊየን ብሩ ለመደበኛ ወጪ፣ 415 ቢሊየን ብር ለካፒታል ወጪ፣ 315 ቢሊየን ብር ለክልል መንግስታት ድጋፍ፣ 14 ቢሊየን ብር ደግሞ ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል እንደሆነም ተገልጿል። ከረቂቅ በጀቱ 1 ትሪሊየን ብር ወይም 93 በመቶውን ከታክስ ገቢ 236 ቢሊየን ብር ደግሞ ከልማት አጋሮች ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በረቂቅ በጀቱም ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ፣ የተጣራ የበጀት ጉድለት 1 በመቶ መሆኑንም የገንዘብ ሚኒስትሩ አንስተዋል። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ጨረታ ሽያጭ እንደሚሸፍንም ነው የገለጹት። ጥብቅ የገንዘብና የበጀት ፖሊሲን በመከተል የመንግስት ወጪን በሀገራዊ ገቢ ለመሸፈን ትኩረት ስለመሰጠቱም ተናግረዋል። ይህም የዋጋ ንረትን ለማረጋጋትና ውጤታማ የበጀት አጠቃቀምን ለመተግበር የሚያስችል መሆኑንም ነው ያስረዱት። ሪፖርተራችን ጌታቸው ባልቻ እንደዘግበው የ2018 ረቂቅ በጀት የተሟላ ማክሮ ኢኮኖሚ ማሻሻያንና የአስር ዓመቱን መሪ የልማት እቅድ ታሳቢ ባደረገ መልኩ የተዘጋጀ መሆኑን ያነሱት ሚኒስትሩ በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅም ገልጸዋል። የኦሮሚያ ክልል መንግስት ህዝቡ በሰላም ወጥቶ እንዲገባና የልማት ስራዎች ያለምንም ችግር እንዲከናወኑ በትኩረት እየሰራ መሆኑን የክልሉ ምክትል እርዕሰ መስተዳድር አቶ አወሉ አብዲ ገለጹ። ምክትል ርዕሰ መስተዳድሩ የክልሉን ፕሮጀክቶች አፈጻጸም አስመልክቶ በሰጡት መግለጫ በክልሉ ሰላምን ለማረጋገጥ በተሰሩ ስራዎች መልካም የሚባሉ ውጤቶች መገኘታቸውን ገልጸው አሁንም በተለያዩ የክልሉ አካባቢዎች የሚስተዋሉ የሰላም ችግሮችን ለመፍታት በትኩረት እየተሰራ ነው ብለዋል። በክልሉ ባለፉት አራት ዓመታት የመንገድ፣ የውሃ፣ የትምህርት ቤቶች የመብራትና የመስኖ ግድቦችን ጨምሮ ከሰባ ሺህ በላይ የልማት ፕሮጀክቶች መገንባታቸውን ተናግረዋል። በበጀት ዓመቱ 34922 ፕሮጀክቶች በ244 ቢሊዮን ብር በላይ መገንባታቸውን የገለጹት አቶ አወሉ አብዲ ከዚህ ውስጥ 78 በመቶ የሚሆኑት በህዝብ ተሳትፎ የተገነቡ ስለመሆናቸውም እንዲሁ አብራርተዋል። ግንባታቸው የተጠናቀቁ ከ27 ሺ በላይ ፕሮጀክቶች ከመጪው ሳምንት ጀምሮ እንደሚመረቁም በመግለጫቸው ላይ አንስተዋል። በቀጣይ ደግሞ ሪፖርተሮቻችን በቀጣይ የተከታተሏቸውን ሁነቶች ወደኛ እያሻገሩ የሚቀጥሉበት ምዕራፍ ነው የሚቀጥለው የ2017 የአዲስ አበባ ከተማ አስተዳደር ከተማ አቀፍ የ የስምንተኛ ክፍል ፈተና መሰጠት ተጀምሯል። ፈተናውን ከ71 ሺህ በላይ ተማሪዎች ይወስዳሉም ነው የተባለው። በጠዋቱ መርሃ ግብር አማርኛ፣ አፋን ኦሮሞና እንግሊዘኛ ፈተናዎች የተሰጡ ሲሆን በከሰዓቱ መርሃ ግብር ደግሞ ሂሳብና የሥነ ዜጋ እንዲሁም ቀሪዎቹ የትምህርት አይነቶች በነገ እለት ይፈተናሉ ነው የተባለው። የጠዋቱን የፈተና ስጣት በተመለከተ ሪፖርተራችን መሀሪ አለሙ በተለያዩ ትምህርት ቤቶች ቅኝት ሲያደርግ ነው የቆየው። ተጨማሪ መረጃዎችን በቀጥታ መስመር ላይ ሊያቀርብልን ይገኛል። መሀሪ እንደምንላሃል። ቅኝት ባደረግክባቸው ያላቸው ትምህርት ቤቶች የፈተና አሰጣጧ ሂደት በአጠቃላይ ምን ይመስላል? አመሰግናለሁ እጌታቸው እንግዲህ ቀደም ብለህ አንተም እንዳልከው በዛሬው ዕለት የ2017 ዓመተ ምህረት የአዲስ አበባ ከተማ አቀፍ የስምንተኛ ክፍል ማጠቃለያ ፈተና እየተሰጠ ነው የሚገኘው እንግዲህ በከተማዋ በሚገኙ የተለያዩ ትምህርት ቤቶች። እኛም ቅኝት አድርገን ነበር፣ ላብነትም በልደታና በጉለሌ ክፍለ ከተማ በሚገኙ የተለያዩ ትምህርት ቤቶች ቅኝት አድርገናል። እንግዲህ ቅኝት ባደረግንባቸው ትምህርት ቤቶች ማለት ነው እጅግ ሰላማዊና ጸጥታው የተጠናከረ የፈተና አሰጣጥ ሂደትን ተመልክተናል ማለት ነው። እንግዲህ በዚህ በአጠቃላይ በአዲስ አበባ ከተማ ማለት ማለት ነው ከ71 ሺ በላይ የሚሆኑ ተማሪዎች የስምንተኛ ክፍል ማጠቃለያ ፈተናን ይወስዳሉ። እንግዲህ እነዚህ ተማሪዎች 194 በሚሆኑ የፈተና ጣቢያዎች ፈተናቸውን ይወስዳሉ ማለት ነው። እንግዲህ የትምህርት ቤቶችን ሁኔታ ስንመለከት ደግሞ በአጠቃላይ 661 የሚሆኑ ትምህርት ቤቶች ተማሪዎችን አስፈትነዋል ወይም ደግሞ ለማስፈተን ዝግጁ ነበሩ ነው የተባለው። እንግዲህ ከዚህ ባለፈ እንግዲህ የአዲስ አበባ ትምህርት ቢሮ የአዲስ አበባ ትምህርት ቢሮ አማካሪ ማለት ነው ጥላሁን ፈቃዱ እንደገለጹት እንግዲህ በአጠቃላይ ፈተናውን ሰላማዊና እጅግ ጸጥታው የተጠናከረ ለማድረግ ከጸጥታ አካላት ጋርም በቅንጅት እየተሰራ ነበር። በዚህም እንግዲህ በዛሬው ዕለት ጠዋት በነበረው ፕሮግራም ተማሪዎቹ መደበኛ ፈተናቸውን ወይም ደግሞ ፈተናቸውን እየወሰዱ ነበር የሚል ነገር አንስተዋል። እንግዲህ ከዚህ ባለፈ እንግዲህ በነገው ዕለት ደግሞ ቀሪ ፈተናዎችን ይወስዳሉ። ዛሬ ከሰዓት ሰዓት በሚኖረው እንዲህ ቀደም ብለን እንዳልከው ማለት ነው የስነ ዜጋና የሂሳብ የትምህርት አይነቶች ከሰዓት በሚኖረው ፕሮግራም ይካሄዳል ማለት ነው። እንግዲህ እነዚህ ተማሪዎች በአጠቃላይ ስንመለከት በመደበኛው በቀንና በርቀት ፕሮግራም ፈተናቸውን ይወሰዱ የሚገኙ መሆናቸውም ነው አማካሪው የገለጹልን። ጌታቸው መሀሪ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮቻችን ቀጥለዋል። የሃይማኖት ተቋማት ስለ ሰላም የሚመክሩበት ጉባኤ በባህር ዳር ሊካሄድ ነው። ከነገ ጀምሮ ለሁለት ቀናት የሚቆየው በአማራ ክልል የሚካሄደው የሃይማኖት ተቋማት የሰላም ጉባኤ የሁሉም ሃይማኖቶች አስተምሮ የሆነውም ሰላምንና ሰላማዊነትን ማስረጽ ላይ ያተኮረ ስለመሆኑ የጉባኤው ዝግጅት ሰብሳቢ መልአከ ብርሃን ፍስሐ ጥላሁን አስታውቀዋል። ከሰብሳቢው ጋር ቆይታ ያደረገችው ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ለተጨማሪ መረጃ ትገኛለች። ራሄል እንደምን ውለሻል? ነገ የሚጀምረው የሃይማኖት ተቋማት የሰላም ጉባኤ በባህር ዳር መካሄዱ አሁን አካባቢው ላይ ካለው አሁናዊ ሁኔታ አኳያ ምን ትርጉም ይኖረዋል? ይህንን ጉዳይ ደግሞ በጉባኤው ከሚጠበቁ ሁነቶች ጋር አያይዘሽ ንገሪን። አመሰግናለሁኝ። በአማራ ክልል እንግዲህ የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በጋራ ሆነው የሚያዘጋጁት ነው። ይህ ለሶስተኛ ጊዜ የሚካሄደው ወይም ሶስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ጉባኤ ማለት ነው። እንግዲህ ኢትዮጵያውያን እጅግ የእምነት ሰዎች እንደሆኑ ይታወቃል። በተለያየ የእምነቶች ተቋማት ውስጥ ተጠልለው ህይወታቸውን በሃይማኖት አስተምሮች መርህ የሚመሩ ማህበረሰቦች እንደሆኑ ይታወቃል። እነዚህ ተቋማት ደግሞ እንግዲህ ማህበረሰቡ ውስጥ ያሉ ችግሮች እንደ ሀገር የሚያጋጥሙ ችግሮች ላይ በጸሎት እንዲሁም ምዕመናኑን በማሳተፍ በማንቀሳቀስ በርካታ ተግባራትን ባለፉት ዓመታት እንዳከናወኑ ይታወሳል። አሁንም ደግሞ እንግዲህ ሀገር የገጠማት የሰላም ችግር እንዲሁም ደግሞ ማህበረሰቡ ሀገር ያለችበት ሁኔታን በአጠቃላይ ወደ መልካም ሁኔታ እንዲያመራ የሃይማኖት ተቋማት የሃይማኖት ተቋማት ኃላፊዎች የሃይማኖት አባቶችና ማህበረሰቡ በየሚወክለው እምነት ውስጥ ሆኖ ማለት ነው ጉል ድርሻ ነው የሚጠበቅበት። በእነዚህ የሃይማኖት ተቋማት ጉባኤዎችም እንግዲህ ባለፉት ሁለት ጉባኤዎች በተለይ የአካባቢውን ሰላም ከማጠናከር አንጻር የሃይማኖት አባቶች የሚጠበቅባቸውን ሚና፣ ማህበረሰቡ ደግሞ የሃይማኖት አባቶቹን በማክበር የሃይማኖቶችን ትዕዛዛት፣ አስተምሮች ከመተግበር አንጻር የነበሩ ጉዳዮች ላይ በርካታ የሆኑ መድረኮች ተካሂደዋል ማለት ነው። እነዚህ ሃይማኖት አባቶች የተሳተፉባቸው መድረኮች ናቸው። እንግዲህ ለአንዳንድ አካባቢዎች በተለይ እንደ አማራ ክልል በማህበረሰቡ በሃይማኖት አባቶች ጥረት የመጡ የሰላም ውጤቶች ናቸው። እንግዲህ በርከት ባሉ አካባቢዎች ጥሩ የሚባል ሰላም እየታየ የሚገኘው ይህንን እንግዲህ ሰላም ለማጽናት ነው ደግሞ በአማራ ክልል ይህ ሦስተኛው ጉባኤ የሚካሄደው ማለት ነው። በዚህ ጉባኤ የአማራ ክልል የሃይማኖት ተቋማት እንዲሁም ደግሞ ኢትዮጵያ ሃይማኖት ተቋማት ይህንን ጉባኤ በጋራ ሲያካሂዱ የግጭት አፈታት በሃይማኖቱ ተቋማት ውስጥ ምን ይመስላል የሚለው በህዝባዊ ኮንፈረንስ ወይም ደግሞ በአዳራሽ በሚካሄድ ኮንፈረንስ የሚቀር መሆኑ ተገልጽ ከሚከናወኑ ተግባራት መካከል አንዱ ነው ማለት ነው። እንግዲህ ግጭትን የመፍታት ባህል በሃይማኖት ተቋማት ውስጥ ከቤተሰብ ምስረታ ከትዳር ምስረታ ጀምሮ እስከ ሀገር ምስረታ ድረስ ትልቅ ሚና ያለው ነው። ይህንን የግጭት አፈታት ማዕከል ያደረገ ደግሞ እውቀት ማዕከል ያደረገ አስተምሮ ለብዙሃን እንዲደርስ ይህ ጉባኤ ትልቅ ሚና ይኖረዋል ማለት ነው። ከዚህም ባለፈ ደግሞ በአደባባይ የሚካሄድ ይኖራል። ከ15 ሺህ እስከ 20 ሺህ የሚሆኑ የማህበረሰብ ክፍሎች የሚሳተፉበት በሁሉም እምነት ውስጥ ያሉ ማህበረሰብ ክፍሎች፣ የሃይማኖት አባቶች እንዲሁም ደግሞ ሀገር አቀፍ የሆኑ ከፍተኛ ተደማጭነት ያላቸው የህብረተሰብ ክፍሎች የሚሳተፉበት ታላቅ ጉባኤም ጭምር በዚህ በሃይማኖት ተቋማት የጉባኤ አካል እንደሆነ ነው። እንግዲህ ከአማራ ክልል የሃይማኖት ተቋማት ጉባኤ አስተባባሪ ከሆኑት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የባህር ዳር ሀገረ ስብከት ጸሐፊና እንዲሁም የዚህ ጉባኤ ደግሞ ኮሚቴ ሰብሳቢ የሆኑት መላከ ብርሃን ፍሳሃ ጥላሁን የነገሩን። እንግዲህ በእነዚህ በሚቀርቡ ጉዳዮች ውስጥ ሀገር እንድትጸና ሰላም እጅግ አስፈላጊ ነው። የሁሉም አስተምሮዎች ማዕከል ነው። እንግዲህ ሰላም የሁሉም እምነቶች አስተምሮ ነው። ይህንን ማጽናት፣ ማህበረሰቡ ደግሞ በዚህ መልክ እንዲጓዝ ማድረግ አስፈላጊ ነው። በየቤተ እምነቶቹ ይሄ ይደረጋል። ነገር ግን ደግሞ እንዲሰብሰብ ብሎ በጉባኤ መልክ ያለው ልምምድ እንግዲህ አሁን ማህበረሰቡ ጋር ደርሷል ማለት ነው። በነገ ዕለት ያለው እውነት ምን ይመስላል የሚለውን ይዘን የምን ቀርብ ነው የሚሆነው። ለአሁን ያለው መረጃ ይህንን ነው የሚመስለው። እና መሰግናለን ራሄል። መልካም ቀን። እዚሁ ባህር ዳር ላይ እንቆያለን። በአማራ ክልል የአፈር እርጥበትን በመጠቀም አርሶ አደሮች በመኸር ወቅት የሚዘሩ ሰብሎችን መዝራት ጀምረዋል። በክልሉ በ2017-18 የመኸር ምርት ዘመን 5.4 ሚሊየን ሄክታር መሬት በማልማት 187 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ እንደሆነም ተገልጿል። ቀድመው ለሚዘሩ ሰብሎች አስፈላጊውን ግብዓት እንዲያገኙም ጥረት ስለመደረጉን የተነሳው ሪፖርተራችን ሳሙኤል ወርቃየሁ በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲያጋራን በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምንልሃል። በክልሉ ለዘንድሮው የመኸር ወቅት ያለው የዘር ጅማሮ ምንድን ነው የሚመስለው? መረጃዎች ምን ያሳያሉ? አመሰግናለሁ። እንግዲህ በተለይም አሁን የምንገኝበት ወቅት በአብዛኛው የሀገራችን አካባቢዎች ማለትም የመኸር ሰብል አብቃይ በሆኑ አካባቢዎች ማለት ነው የዘር ጅማሮ የሚታይበት ወይም ደግሞ ዘር የሚጀመርበት ወቅት ላይ እንገኛለን። በዚሁ በመኸር ወቅት በስፋት ከሚታወቅባቸው አካባቢዎች መካከል ደግሞ እንግዲህ አማራ ክልል አንዱ ነው። በአማራ ክልል በዘንድሮው የመኸር ወቅት በተለይም ከ5.4 ሚሊዮን በላይ ሄክታር መሬት በላይ በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራ ይገኛል። ከዚሁ ሄክታር ውስጥም በተለይም ደግሞ ወደ 18 ሰባት ሚሊዮን ኩንታል ምርት ይጠበቃል ማለት ነው። ይህን ለማድረግም በተለይ ለአርሶ አደሩ አስፈላጊውን ድጋፍ ከማድረግ አስፈላጊውን የሙያዊ ድጋፍና እንዲሁም ደግሞ አስፈላጊውን ግብዓት በወቅቱ ከማቅረብ አኳያ እንግዲህ ባለፉት ወራት ሲሰሩ ቆይተዋል። ለአብነትም በዘንድሮ ዓመት እንግዲህ በአማራ ክልል ደረጃ ወደ 8.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ ነው እንግዲህ እየተሰራ የሚገኘው። በአሁኑ ወቅትም በተለይም ደግሞ ፈጥነው ለሚዘሩ ሰብሎች ለአርሶ አደሩ የአፈር ማዳበሪያ የማቅረብ ስራዎች እየተሰራ ይገኛል ማለት ነው። እንግዲህ የተለያዩ በተለያዩ አካባቢዎች የተለያዩ አርሶ አደሮችም የተለያዩ አስተያየቶችን ሰጥተዋል። በተለይም ደግሞ በአማራ ክልል በአሁኑ ወቅት በተለያዩ የዝናብ ቀድሞ በጣለባቸው አካባቢዎች ዘር ተጀምሯል። በክልሉ ዘር ከተጀመረባቸው ሰብል አይነቶች መካከል ደግሞ እንግዲህ የበቆሎ ሰብል አንደኛው ነው። ቀድሞ የሚዘራ ሰብል ነው ማለት ነው። እንግዲህ በተለያዩ አካባቢዎች የተገኘውን እርጥበት በመጠቀም የበቆሎ ሰብልን እየዘሩ ይገኛሉ። ከግብአት አኳያም በተለይ ፈጥነው ለሚዘሩ የሰብል አይነቶች እንግዲህ ግብአት በመጠኑም ቢሆን እየቀረበላቸው መሆኑን ነው ሀሳባቸውን የሰጡት። በተጨማሪም እንግዲህ በዚህ አመት በተለይ እንደተሞክሮም የታየው ከአመት አመት እያደገ የመጣው ልምድ በተለይ የኮምፖስት ዝግጅት ነው። የኮምፖስት ዝግጅት በተለይም ደግሞ የአፈር ማዳብሪያ እጥረትና እንዲሁም ደግሞ ያሉ የዋጋ ጭማሪዎችንም በማመጣጠን ለማካካስ ሲያግዘንድ በተለይም ደግሞ የኮምፖስት ጥቅም ላይ እያዋሉ እንደሚገኙ አርሶ አደሮች ሀሳባቸውን አጋርተዋል ማለት ነው። እንግዲህ እንደክልልም በተለይም ደግሞ በተለያዩ አካባቢዎች ሙያዊ ድጋፎችም እየተደረጉ ይገኛሉ። ከኮምፖስት አጠቃቀም ከማዳብሪያ አጠቃቀምና ከዘር አዘራርና ከተለያዩ ከተለያዩ ጉዳዮች አኳያ ማለት ነው የተለያዩ ግብርናዊ ባለሙያዊ ድጋፍም እየተደረገላቸው ይገኛል ማለት ነው። በተለይ ቀድሞ ዝናብ የዘነበባቸው አካባቢዎችም በቆሎ ከመዝራት አልፈው ለቀጣይ ሰብል ማለትም ለጤፍ፣ ለስንዴና ለተለያዩ ሰብሎች እርሻቸውን እያዘጋጁ ይገኛሉ ማለት ነው። የክልሉ ግብርና ቢሮ እንደሚያመለክት መረጃ እንደሚያመለክተውም ቀሪውን የአፈር ማዳብሪያ ለአርሶ አደሩ በወቅቱ ተደራሽ ለማድረግ በትኩረት እየተሰራበት እንደሚገኝ ነው የተገለጸው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ላደረስከን መረጃ ክለብና አመሰግናለን። መልካም ቀን የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ፣ አካባቢን ለመጠበቅ፣ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር፣ ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነፃ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል። ምናምን ካለን ኪነጥበቡ በሀገር የእድገት እቅዶች ውስጥ ባለሙያውም ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ እንደ ከርሰ ምድር ሀብቶቿ እንደ ወንዞቿ እንደ ሀይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እንሻገራለን። ካናዳ የኔቶን ግዴታ እንደምታሟላ አስታወቀች። ካናዳ የኔቶ አባል ሀገራት ከሀገራዊ ጠቅላላ ምርታቸው ሁለት በመቶ ለመከላከያ በጀት እንዲመድቡ የሚያስገድደውን ሕግ እንደምታሳካ ነው ያስታወቀችው። ካናዳ ይህን ያለችው በአሜሪካ ጥገኛ የሆነውን የመከላከያ አቅም ግንባታዋን በራሷ አቅም ለመተካት በማለም ነው። ካናዳ ከትራምፕ አስተዳደር ጋር በተለያዩ ጉዳዮች ውዝግብ ውስጥ መግባቷን ተከትሎ ከአሜሪካ የምትገዛቸውን ምርቶች በራሷ ለመተካት እየሰራች ስለመሆኑም ተገልጿል። የካናዳው ጠቅላይ ሚኒስትር ማርክ ካርሌ በተለዋዋጩ የዓለም ሁኔታ የደህንነት ስጋት ካናዳ የራሷን ሚና ለመጫወት የመከላከያ አቅሟን ታሳድጋለች ብለዋል። በዚህ አዲስ ቅድም ካናዳ ሰርጓጅ መርከቦችን ጨምሮ ዘመናዊ ትጥቆችን ለመያዝ እንደምትሰራ ካርኔ አስታውቀዋል። ካናዳን ጨምሮ የኔቶ አባል ሀገራት ከአመታዊ ጠቅላላ ምርታቸው ሁለት በመቶውን ለመከላከያ አቅም ግንባታ እንዲያውሉ ቀደም ብለው መስማማታቸው ይታወሳል ሲል የዘገበው ቲያርቲ ነው። ትራምፕ ተጨማሪ ጦር ወደ ሎስ አንጀለስ ላኩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ የተፈጠረውን አለመረጋጋት ለማስቆም ተጨማሪ ጦር ወደ ስፍራው ልከዋል። የትራምፕ አስተዳደር ህገወጥ ስደተኞችን ከአሜሪካ ለማባረር የጀመረውን ስራ በመቃወም በሎስ አንጀለስ ግጭትና ተቃውሞ ከተጀመረ አራተኛ ቀኑን ይዟል። ትራምፕ ይህና ለማረጋጋት አስቀድመው ብሔራዊ ዘብ የተሰኘውን ጦር አሰማርተው የነበረ ቢሆንም ግጭቱ ባለመብረዱ ተጨማሪ ኃይል እንዲገባ ትእዛዝ ሰጥተዋል። ጉዳዩ ያሳሰባቸው የሎስ አንጀለስ ከንቲባ ግን የትራምፕን ድርጊት ግጭቱን የሚያስፋፋ ነው ብለውታል። ለተቃውሞ የወጡት ስደተኞች የሜክሲኮን ሰንደቅ ዓላማ ይዘው መኪና ሲያቃጥሉ መታየታቸው ህገወጥ ስደተኞች አጥፊ ናቸው ለሚሉት ትራምፕ ነገሩን አቅልሎላቸዋል። ተቃውሞውን ችላ ብለዋል ያሏቸውን የግዛቲቱ አስተዳደር በህግ እንዲጠየቁ እያግባቡ ስለመሆኑም ታውቋል። ዘገባው የቢቢሲና ፎክስ ኒውስ ነው።